ከኛ ወደ መጽሐፍ ቅዱስ ማንበብ የለብንም። ከመጽሐፍ ቅዱስ ነው ወደ እኛ ማንበብ ያለብን፣ ምን ይላል የእግዚአብሔር ቃል? የእግዚአብሔር ቃል ያለውን ለመቀበል ከዚህ በፊት የሰማነው ያነበብነው ውስጣችን የተጠራቀመ ነገር ሊኖር ይችላል እና በየቀኑ ያነበብነውን የመጽሐፍ ክፍል ስናሰላሰለው ስናሰላሰለው፣ ውስጣችን የመቅረት እምነትን የማዳበር እንደገና ደግሞ በምንጠየቅበት ጊዜ ሁሉ መልስ ለመስጠት ይጠቅመናል ማለት ነው። እየሰሙ ማንበብ የእግዚአብሔርን ቃል ደደደደደደድድለ ብሎ አነብንቦ ማንበብ ሳይሆን የሆነ ቶሎ እንደሚጨርስ ሰው ሳይሆን እየሰማን ማንበብ ተረጋግተን የእግዚአብሔርን ቃል ማንበብ በጣም በጣም በጣም ጥሩ ነው። ምክንያቱም ምን ያጣድፈዋል? የት ትሄዳለህ? በወንድም ላይ ተንኮል አትስራበት ይላል። እንደዛው ላለመስራት ዛሬ ኢየሱስን እምህ ነው ይልሃል። ለማንበብ ዛሬ ወደ እርሱ ጸልይ ይልሃል። የምታደርጉትን ሁሉ በኢየሱስ ስም አድርጉ ተብሎ ተጽፏል። የምታደርገውን ሁሉ በኢየሱስ ስም ለማድረግ ዛሬ መወሰን፣ ስለዚህ መጽሐፍ ቅዱስን በምታነብበት ጊዜ ዛሬ አሁን። መጽሐፍ ቅዱስ ለማንበብ ምን ላድርግ? የጌታ ጸጋና ሰላም ይብዛላችሁ፣ የተወደዳችሁ ቅዱሳን። ዛሬ እግዚአብሔር ቢፈቅድ እንድንካፈል በልቤ ውስጥ ያለው መጽሐፍ ቅዱስ እንዳነብ ምን ላድርግ ለሚሉ ወገኖች የወንድማዊ ምክርን ለመስጠት ነው። በጣም ብዙ ሰዎች መጽሐፍ ቅዱስ ማንበብ እፈልጋለሁ፣ ነገር ግን ለማንበብ ስነሳ ይደክመኛል፣ እንቅልፌ ይመጣል፣ የሆነ ነገር ይጫጫነኛል፣ ስለዚህ በተከታታይነት መጽሐፍ ቅዱስ ማንበብ አልቻልኩም ብለው ይጠይቁናል። ይሄ ምናልባት ያንተም ወይም ያንቺም ጥያቄ እንደሆነ አስባለሁ። እንደምታውቁት ብዙ ሰዎች መጽሐፍ ቅዱስ ምን ማለት ነው ተብለው ቢጠየቁ የሚናገሩትን ነገር እኔም ዛሬ ነግራችኋለሁ። መጽሐፍ ቅዱስ በክርስቲያኖች ዓለም ዋና መጽሐፍ ነው። መጽሐፍ ቅዱስ የቤተ ክርስቲያን ሥልጣናዊ ቃል ያለበት መመሪያ ነው። የእግዚአብሔር ቃል ነው። የእግዚአብሔር ሥልጣናዊ ቃል ነው። መጽሐፍ ቅዱስ መጽሐፍ ቅዱስ የሕይወታችን መመሪያ የሰማያዊ ሀገር ሕገ መንግስት ነው። መጽሐፍ ቅዱስ ዋና እንደመሆኑ መጠን እያንዳንዳችን ክርስቲያኖች ይህንን መጽሐፍ ቅዱስ ማንበብ አለብን። ስለዚህ ለማንበብ ስንነሳ አይኖቻችን በእንባ ይሞላሉ፣ ምናልባት ይጫጫነናል፣ ይደክመናል፣ እንቅልፋችን ይመጣል እና ተክተን መጽሐፍ ቅዱሳችንን ማንበብ አልቻልንም። ምንም እንኳ መጽሐፍ ቅዱሳችን በመጽሐፍ ረገድ 66 መጽሐፍ ቢሆንም አንዳንድ ሶስት አራት ጊዜ ሙሉን መጽሐፍ ቅዱስ ያነበቡ እንዳሉ ሁሉ አንድ ጊዜም እንኳ መጽሐፍ ቅዱሳችንን በሕይወት ዘመን አንብበን ለመጨረስ አልቻልንም። ይሄ እንግዲህ ዋና የሆነው መጽሐፍ፣ መመሪያ የሆነው መጽሐፍ፣ የእግዚአብሔር ቃል የሆነው መጽሐፍ፣ የእግዚአብሔር ስልጣናዊ ቃል የሆነው መጽሐፍ በእኛ ሕይወት ውስጥ ለምንድን ነው ማንበብ ያልቻልን? ይሄ የብዙዎቻችን ጥያቄ ነው። በእርግጠኝነት ከዚህ ቪዲዮ መጨረሻ የምንነግራችሁን እያንዳንዱን ስቴፕ ከተከተላችሁ በእርግጠኝነት መጽሐፍ ቅዱሳችሁን አንብባችሁ እንደምትጨርሱ ከወዲሁ ለመናገር ፈልጋለሁ። የመጀመሪያው ነጥብ መጽሐፍ ቅዱስን ለማንበብ ስትነሳ፣ መጀመሪያ ግርግር ካለበት፣ ጫጫታ ካለበት ቦታ ራስህን ነጥል። ምክንያቱም የምታነበውን ነገር ኮንሰንትሬት አድርገህ እንዳትረዳው፣ የምታነቢውን ነገር አእምሮሽን ሰብስበሽ ለመረዳት ይከብድሻል። ስለዚህ የመጀመሪያው ነጥብ ስፍራ መምረጥ ነው። ለምሳሌ የልጆች እንቅስቃሴ፣ የወላጆች ግርግር ወይም የጓደኞቻችን የቤተሰቦቻችን፣ አብረውን የሚኖሩ ሰዎች፣ አብረውን የሚሰሩ ሰዎች እያንዳንዱ ነገር ሲደፉ፣ ሲወድቅ፣ ሲነሳ፣ ጫጫታ ሁሉ ሲበዛ የምናነበውን ነገር በትክክል መረዳት ስለማንችል እንተዋለን፣ ማንበቡን ማለት ነው። ስለዚህ የመጀመሪያው ነጥብ ከተቻለ፣ አቅም በፈቀደ መንገድ የእግዚአብሔርን ቃል ለማንበብ ስንነሳ ወይም ስትነሳ ቦታ ምረጥ። የመጀመሪያው ነገር ቦታ መምረጥ ነው። ቢቻል ልጆች የሌሉበት ወይም ጓደኞቻችን መሀላችን ጣልቃ ገብተው የምናነባውን ነገር እንዳይሸፍኑብን ወይም የምናነባውን ነገር ኮንሰንትሬት እንዳናደርግ የሆነ ዕቃ እየደፉ ሊሆን ይችላል፣ እየተሯሯጡ ሊሆን ይችላል፣ የሆነ ነገር እያንኳኩ ሊሆን ይችላል። እንዳይረብሹን ከዛ ውጭ የሆነን ቦታ መምረጥ፣ የመጀመሪያው ነጥብ እሱ ነው። ሁለተኛው ነጥብ ከማንበብ በፊት ጸልይ። ይሄ ማንኛውም የመጽሐፍ ቅዱስ ተማሪ የሚያነባው ነገር ነው፣ የሚያደርገው ነገር ነው። ለማንበብ መጽሐፍ ቅዱስ ስትነሳ፣ መጽሐፍ ቅዱስ ባለቤት አለው። መጽሐፍ ቅዱስ ዝም ብሎ ተራ የልቦለድ መጽሐፍ አይደለም፣ የሕያው እግዚአብሔር ቃል ነው። ስለዚህ የሕያው እግዚአብሔርን ቃል ለማንበብ ስትነሳ፣ መጀመሪያ ወደ ቃሉ ባለቤት ጸልይ። አብርሆት እንዲሰጥህ፣ በቃሉ የተጻፈውን ነገር በመንፈሱ ወደ አንተ ሕይወት እንዲያመጣው እንዲገልጥልህ ጸልይ ይሄ ሁለተኛው ነገር ነው ምክንያቱም ራሱ እግዚአብሔር ለሚያምኑት የለመኑትን ነገር እንደሚሰጣቸው ተጽፏልና መጸለይ በጣም ዋነኛውና አንደኛው ነገር ነው ይሄ ረጅም ሰዓት አይደለም የቃልህን ደጆች ክፈትልኝ የማነበው ነገር እንዲገባኝ እርዳኝ ብለህ መጸለይ ትችላለህ የእግዚአብሔር ቃል የተጻፈው በእግዚአብሔር መንፈስ ስለሆነ የእግዚአብሔር ቃል የተጻፈው በእግዚአብሔር መንፈስ ስለሆነ የእግዚአብሔር መንፈስ አብረሆት እንዲሰጥህ ጸልይ ሶስተኛ በምታነብበት ጊዜ ለቃሉ መገዛት አለብን። እያንዳንዳችን የእግዚአብሔርን ቃል ከማንበባችን በፊት በሃይማኖት ቤት ውስጥ ነው ያደግነው። ስለዚህ ምናልባት ከሶሻል ሚዲያ ወይም ከሰባኪዎች ወይንም ደግሞ ከሚያስተምሩ ሰዎች የሰማናቸውና አእምሯችን ከዚህ በፊት ያጠራቀማቸው ብዙ እውቀቶች አሉ እና መጽሐፍ ቅዱሳችን ገልጠን በምናነብበት ጊዜ የቀደመ እውቀታችን አሁን መጽሐፍ ቅዱስ በምናነብበት ጊዜ ተጽዕኖ እንዳይፈጥርብን ተጽዕኖ እንዳይፈጥርብን እና እንዳይረብሽን ምን ማድረግ አለብን? ከኛ ወደ መጽሐፍ ቅዱስ ማንበብ የለብንም። ከመጽሐፍ ቅዱስ ነው ወደ እኛ ማንበብ ያለብን። ምን ይላል የእግዚአብሔር ቃል? የእግዚአብሔር ቃል ያለውን ለመቀበል ከዚህ በፊት የሰማነው ያነበብነው፣ ውስጣችን የተጠራቀመ ነገር ሊኖር ይችላል እና እኛ የምንለውን እንዲልልን ማድረግ የለብንም። መጽሐፍ ቅዱስ እናነብ ወይንም ደግሞ እኛ የምንፈልገውን እንዲናገር ማስገደድ የለብንም የእግዚአብሔርን ቃል። ምክንያቱም የእግዚአብሔር ቃል ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል የተባለለት ነው እና የእግዚአብሔር ሰው ሁሉ ደግሞ ሊያነበው የሚገባ ሊመራበት የሚገባ መመሪያ እስከሆነ ድረስ እግዚአብሔር ለእኛ የሚለንን በመስማት ለዚያ ቃል በመታዘዝ መጽሐፍ ቅዱሶቻችንን ማንበብ አለብን። አለበለዚያ የታላቅ ታላቅ ስህተት ውስጥ እንወድቃለን። ለምሳሌ አይታችሁ እንደሆነ አንዳንድ ሰዎች መጽሐፍ ቅዱስ ሲያነቡ የሰሙት ከዚህ በፊት የሰሙት ነገር ተጽዕኖ ሲያደርግባቸው ትመለከታላችሁ፣ እና ለዚህ መዓት ምሳሌ መግለጽ ትችላላችሁ። ጽዮን የሚለውን ማርያም ነው እያሉ ማንበብ። እንደገና ቤቴን ስራ የሚለውን የሆነ በአዲስ ኪዳንም የሆነ ቁሳዊ ቤት ከመስራት ጋር እንደዚህ አገናኝቶ የማንበብ ተጽዕኖ የሚፈጥርብን ለምንድን ነው? ከዚህ በፊት የሰማነው ነገር መጽሐፍ ቅዱሳችንን ስናነብ ምን ስለሚሆንብን ነው ተጽዕኖ ስለሚያደርግብን ነው ስለዚህ መጽሐፍ ቅዱስን በምታነብበት ጊዜ ወይም መጽሐፍ ቅዱስሽን በምታነብበት ጊዜ ከመጽሐፍ ቅዱስ ወደ አንቺ አንብቢ እግዚአብሔር የሚልሽን በመስማት ከእግዚአብሔር ወደ አንቺ የሚመጣውን መልእክት በመቀበል መጽሐፍ ቅዱሶቻችንን ለናነብ ይገባል አራተኛው መጽሐፍ ቅዱስ በምናነብበት ጊዜ የተረዳነውን ነገር መጻፍ አለብን ምን ተረዳው ለምሳሌ ምዕራፍ ሊሆን ይችላል ወይም አንቀጽ ሊሆን ይችላል። የምናነበው ያነበብነው አንድ አንቀጽ ከሆነ ወይም ያነበብነው አንድ መጽሐፍ ከሆነ አንድ ምዕራፍ ከሆነ በዚህ አንድ ምዕራፍ ውስጥ ወይም በዚህ አንድ አንቀጽ ውስጥ ምን ተረዳሁ? እሱን መጽሐፍ ምን አለኝ? እግዚአብሔር ዛሬ ምን አዲስ ነገር አገኘው? እሱን በተቻለ አቅም በስልኮቻችንም ወይም በሀርድ ኮፒ ወረቀቶቻችን ላይ መጻፍ እንችላለን። ያንን መጻፍ ምንድን ነው? ልባችን ያረፈበትን ቃል መጻፍ ለምንድን ነው የሚጠቅመው ያንን ለማስተዋል ወይም ለማስታወስ ይረዳ ነው። አንዳንድ ጊዜም ደግሞ መጽሐፍ ቅዱሳችን ላይ ወይ ሃይላይት ማድረግ ወይንም ደግሞ ማስመር ያንን ክፍል እንዳንረሳው ያደርጋል። ልባችን የተነካበት ስለሆነ እንዳንረሳው እያደርገናል እና ወይ ማስመር ወይ ሃይላይት ማድረግ ወይ ደግሞ በማስታወሻ ደብተራችን መጽሐፍ ይህም መጽሐፍ ቅዱሳችንን ለማንበብ በጣም በጣም በጣም እንድንነሳሳ እያደርገናል ብዬ ነው ማስቡ። ሌላው ያነበብነው ቃል ማሰላሰል አምስተኛው ነው። የሆነ እግዚአብሔርን ቃል አንብባሃል አንድ አንቀጽ ወይም አንድ ምዕራፍ ያንን ሜዲቴት ማድረግ ወይ ማሰላሰል ቃሉ ማሰላሰል። ለምሳሌ ያነበብነው ቃል የዮሐንስ ወንጌል ምዕራፍ ሶስት ቁጥር አንድ እስከ መጨረሻው ድረስ ነው ብለን እናስብ። በዚያ ውስጥ ምን ይላል እግዚአብሔር ቃል አንድ ኒቆዲሞስ የሚባል ሰው ነበረ፣ ወደ ጌታችን ወደ ኢየሱስ በማታ መጣ። እሱ ጌታ ኢየሱስን መምህር ሆነ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን አለው። ኢየሱስ ደግሞ ዳግመኛ ካልተወለድክ ከእግዚአብሔር መንግስት ማየት አትችልም አለው። ያኛው ደግሞ እንደዚህ መለሰለት። ጌታ ኢየሱስ ደግሞ ሰው ወደ እናቱ ማኅፀን ገብቶ እንደገና ይወለዳሉ ለሚለው የኒቆዲሞስ ጥያቄ የሰጠውን መልስ፣ እንደዚህ እያነበብን እያሰላሰልን ስንመጣ ከዳግመኛ ልደት ጋር የተገናኘ እውቀት ውስጣችን ይቀራል። ያም ብቻ አይደለም። ለምሳሌ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሊሆን ይችላል ያነበብነው በዛኛው ያለውን እስከ መጨረሻው ድረስ አንቀጽ። ያ ደግሞ ኢየሱስ ሊያድነን ከሰማይ የወረደ መድኃኒት እንደሆነ ወይም እግዚአብሔር ለፍቅር የሰጠን መድኃኒት፣ ስለፍቅር የሰጠን መድኃኒት እንደሆነ እናሰላስላለን ማለት ነው። ያ በየቀኑ ያነበብነውን የመጽሐፍ ክፍል ስናሰላስለው ስናሰላስለው ውስጣችን የመቅረት እምነትን የማዳበር እንደገና ደግሞ በምንጠየቅበት ጊዜ ሁሉ መልስ ለመስጠት ይጠቅመናል ማለት ነው። እግዚአብሔር የተባረቀ ነው። ስለዚህ አምስተኛው ያነበብነው ቃል በአእምሯችን ማሰላሰል ዋና ነገር ነው። ስድስተኛው መጽሐፍ ቅዱስን በተከታታይነት ለማንበብ ሌላኛው ነገር ለራስ እቅድ አውጣ፣ ለራስ እቅድ አውጣ። ለምሳሌ መጽሐፍ ቅዱስህን በቀን በቀን ሶስት ምዕራፍ ብታነብ፣ በቀን ሶስት ምዕራፍ ብታነብ በ365 ቀን ቀን ውስጥ የእግዚአብሔርን ቃል አንብበት ይጨርሳል። አንድ ዓመት ውስጥ ማለት ነው። በአንድ ዓመት ውስጥ ተጠንቶ ያልቃል በቀን ሶስት ምዕራፍ ብቻ ብታነብ። ስለዚህ ጠዋት ስነሳ አንድ ምዕራፍ፣ ከሰዓት በኋላ አንድ ምዕራፍ፣ ማታ ላይ አንድ ምዕራፍ ብትል። እኛ በልምዴ ምንድነው አደርግ የነበረው ከዚህ በፊት እንደ ታብሌት ልክ ሐኪም እንዳዘዘው ክኒል የእግዚአብሔርን ቃል በየቀኑ የመውሰድ ንባብ ነበረኝ። ከመንፈሳዊ ኮሌጅ ተመርቀን እስከምንወጣበት ጊዜ ድረስ እንደዛ አይነት ልምድ ነበረ። ምንድን ነበር ብናደርገው ልክ ሐኪም እንዳዘዘልን ኪኒን የመዋጥ የእግዚአብሔርን ቃል እንደ መድኃኒት የመዋጥ ልምድ ነበረ። ስለዚህ ይሄም በጣም በጣም ጥሩ ኤክስፒሪየንስ ስለሆነ እሱም ባካፍላችሁ ደስ ይለኛል። ጠዋት ተነስቶ የእግዚአብሔርን ቃል ማንበብ ከዛ በኋላ ቁርስ መብላት ምሳ ሰዓት ከመድረሱ በፊት የእግዚአብሔርን ቃል ማንበብ ምሳ መብላት። ከዛ በኋላም ማታ አራት ከመድረሱ በፊት የእግዚአብሔርን ቃል ማንበብ ከዚያ ራት መብላት። ይሄንን ማሰላሰል፣ እቅድ ማውጣት። ለራሴ በቀን ይሄን ያህል ምዕራፍ፣ በቀን ይሄን ያህል ቁጥር ወይም በቀን ይሄን ያህል አንቀጽ አነባለሁ ብለህ ለራሴ እቅድ አውጣ። ለዚያ ደግሞ ታማኝ መሆን ማለት ነው እና በተከታታይነት የእግዚአብሔርን ቃል ለማንበብ ከማትረዳቸውና ውስብስብ ከሚመስሉ የመጽሐፍ ክፍሎች ይልቅ ልትረዳቸው የምትችላቸውን የመጽሐፍ ክፍሎች ማንበብ። ስለዚህ ምናልባት ለምሳሌ ከዘፍጥረት ፍጥረት መጽሐፍ ልትጀምር ትችላለ፣ ወይም ከማቴዎስ ወንጌል ልትጀምር ትችላለ። እንደ ልምድ ምን ከየት ብንጀምር ትመክረናለ ካላችሁኝ፣ እኔ እንደ ልምድ ከዮሐንስ ወንጌል መጽሐፍ ብትጀምሩ በጣም በጣም መጽሐፍ ቅዱሳችን ትወዱታላችሁ ብዬ አስባለሁ። ምክንያቱም መጽሐፍ ቅዱሳችን ከዮሐንስ ወንጌል መጀመር ማለት የምናመልከውን የምንገዛለትን የምንወደውን ኢየሱስን ማን ነው የሚለውን በጣም እንድንረዳው ያደርገናልና ከጌታችን ከመድኃኒታችን ጋር የበለጠ በቃ የሰመጠ ፍቅር ውስጥ መግባት እንችላለን ብዬ አስባለሁ። ስለዚህ ስድስተኛ ነጥብ ለራስህ እቅድ አውጣ ነው። ሰባተኛውና የመጨረሻው አንብበ ስትጨርስ ጸል። ምክንያቱም አንብቦ መጨረስ በእግዚአብሔር ረድኤት ነው። እንድታነብ ጸልህ ያል የቃሉን ፍቺ እንዲያበራል መጀመሪያ ጸለ ያህል። ስለዚህ ስትጨርስ፣ ስለረዳኝ አመሰግናለሁ በለው። ምክንያቱም ማንም በኃይሉ ብዙ ችሎት አይበረታም ተብሎ ተጽፏልና በእያንዳንዱ ሁኔታ ላይ ያስጀመረህ አምላክ እንዳስጨረሰ ሁሉ እውቅና መስጠት ይገባል። ስለዚህ ወገኖቼ፣ በአጠቃላይ የእግዚአብሔርን ቃል በምናነብበት ጊዜ የእግዚአብሔርን ቃል በምናነብበት ጊዜ ረጋ ብሎ ማንበብ። በመንፈሳዊ ኮሌጅ ውስጥ እያለን አንድ አስተማሪያችን እንዲህ ይለን ነበር፣ እየሰማችሁ አንብቡ ይል ነበር። በጣም ጥሩ ምክር ነው። እየሰሙ ማንበብ የእግዚአብሔርን ቃል ደደደደደ ብሎ አነብንቦ ማንበብ ሳይሆን፣ የሆነ ቶሎ እንደሚጨርስ ሰው ሳይሆን። እየሰማን ማንበብ ተረጋግተን የእግዚአብሔርን ቃል ማንበብ በጣም በጣም በጣም ጥሩ ነው። ምክንያቱም ምን ያጣድፋል? ይርትሄዳለ አንድ ምዕራፍ ናት የምታነባት ስለዚህ ተረጋግተ፣ ይሄን ያህል ደቂቃ ውስጥ ወይም በዚህን ያህል ሰከንድ ጨረስክ ብሎ የሚሸልም ሰው የለም። ስለዚህ ተረጋግቶ እግዚአብሔርን ቃል እየሰሙ ማንበብ ለማስተዋል እና የምናነበውን ነገር ለመረዳት በጣም ይጠቅመናል። በዛ ላይ በመጽሐፍ ቅዱሳችን ውስጥ ፊደላት በጣም ዋና ናቸው። ለምሳሌ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ባረከን የሚለውን ከክርስቶስ ከመንፈሳዊ ስፍራ ብትለው በጣም ከፍተኛ የሆነ የትርጉም ልዩነት ያመጣል፣ በከና በበብ መካከል ማለት ነው። ስለዚህ ፊደሉን ጭምር ተጠንቅቆ ማንበብ የእግዚአብሔርን ቃል በውል ለመረዳት ይጠቅማል። ሌላው የእግዚአብሔርን ቃል በምታነብበት ጊዜ የእግዚአብሔርን ቃል በምታነብበት ጊዜ ታሪኮቹ የተፈጸሙበትን ቦታ እንደገና ሁነቱ የተፈጸመበትን ቦታ በዚያ ነገር ላይ ያሉ ተዋንያን እነማን ነበሩ። ለምሳሌ ኢየሱስ ስለ በጎች በር ሲያስተምር የት ነበር ያንን ያስተማረው? ምንድን ነበር በዛ ነገር ውስጥ የነበረው? ያንን ያስተማረበትን ነገር በደንብ ማስተዋል በጣም ነገሩን እንድትረዳ ያደርገል። ለምሳሌ ለምሳሌ ስጋይ የበላ ደሜን፣ የጠጣ የሚለውን ክፍል በጣም ብዙ ሰዎች ከራሳቸው ወደ መጽሐፍ ቅዱስ ሲያነቡ ለስህተት ይዳረጋሉ። ግን በጣም ተጠንቀቀ ስታነበ እግዚአብሔርን ቃል ቅፍርናሆም የሚባል ቦታ እንዳስተማረ እንጀራና አሳ አበርክቶ አብልቶ እንዳስተማረ ትረዳል ይሄ ማለት ስለሆነ ነገር እያወራ ሳይሆን ኢየሱስ ስለ ራሱ እያወራ እንደሆነ ለመረዳት ይጠቅመሃል ማለት ነው። ስለዚህ መጽሐፍ ቅዱሳዊ ነገሩ የተፈጸመበትን ቦታ ነገሩ የተደረገበትን ቦታ ያስተማራቸው ለነማን እንደሆነ የት፣ እንዴት፣ ለምን የሚሉትን ነገሮች ካወቀን መጽሐፍ ቅዱሳችንን የበረጠ መቼቱን ማለት ነው ለመረዳት ይጠቅመናል። ሌላኛው እንደው እንደ አጠቃላይ የእግዚአብሔርን ቃል በምታነብበት ጊዜ በክፍል ውስጥ ኢየሱስን መፈለግ ያስፈልጋል። ለምሳሌ ብሉይ ኪዳን መጽሐፍ በምታነብበት ጊዜ ኢየሱስ የቱ ጋር ነው የተገለጠው? ማለት ለእኔ ለአዲስ ኪዳን አማኞች ዋና ነገራችን ያው ደህንነታችን ኢየሱስ ነው አይደል? ደህንነታችንን ያገኘ ነው በኢየሱስ ነው። ስለዚህ በእያንዳንዱ የመጽሐፍ ክፍል ውስጥ ኢየሱስ ተገልጧል። ስለዚህ በብሉይ ኪዳን መጽሐፍ ለምሳሌ፣ በዘፍጥረት መጽሐፍ ውስጥ ኢየሱስ እንዴት ነበር የተገለጠው? በዘጸአት መጽሐፍ ውስጥ ኢየሱስ እንዴት ነበር የተገለጠው በዘሁልቁ በዘሌዋውያን፣ በዘዳግም መጽሐፍ ውስጥ ወይም በሳሙኤል እንደዚህ መጽሐፎች ውስጥ እንዴት ነበር ኢየሱስ የተገለጠው የሚለውን በነቢያት መጽሐፍት ጭምር ብታይ ለአንተ እምነት በጣም በጣም በጣም የሚገነባ ይሆንልሃል። በአጠቃላይ ባነበብከው የእግዚአብሔር ቃል ውስጥ የተማርከው ትምህርት ምን እንደሆነ ካወቅ ለመተግበር ደግሞ መነሳ። ዛሬውኑ ለማድረግ ሞክር። የእግዚአብሔርን ቃል ዛሬ ለመታዘዝ ሞክር። ለምሳሌ አትዋሽ ይላል የእግዚአብሔር ቃል። ላለመዋሸት በወንድም ላይ ተንኮል አትስራበት ይላል። እንደዛው ላለመስራት ዛሬ ኢየሱስን እመ ነው ይላል ለማም ዛሬ ወደ እርሱ ጸልይ ይልሃል። የምታደርጉትን ሁሉ በኢየሱስም አድርጉ ተብሎ ተጽፏል። የምታደርገውን ሁሉ በኢየሱስም ለማድረግ ዛሬ መወሰን። ስለዚህ መጽሐፍ ቅዱስን በምታነበበት ጊዜ ዛሬ አሁን አሁን ለታዘዝከው የእግዚአብሔር ቃል አሁን ወደ አንተ ህይወት ለመጣው የእግዚአብሔር ቃል ላነበብከው የእግዚአብሔር ቃል ለንጉሱ የእግዚአብሔር ቃል ለመታዘዝ መወሰን ይኖርባሃል። ይህንን የምታደርግ ከሆነ በእርግጠኝነት እግዚአብሔርን በህይወት የምታከብር ክርስቲያን ትሆናለህ። ወይም እኔ ይህንን የማደርግ ከሆነ በህይወቴ ውስጥ እግዚአብሔርን የማከብር ክርስቲያን እሆናለሁ። ከነቀፋ የጸዳ እግዚአብሔርን በህይወቱ የሚያከብር ታማኝ ክርስቲያን እሆናለሁ ወይም ትሆናለህ፣ ወንድሜ ወይም እህቴ። በእርግጠኝነት መጽሐፍ ቅዱስሽን በምታነብበት ጊዜ እነዚህን ሰባቱን ነገሮች ብታደርጊ እጅግ በጣም ትጠቀሚያለሽ። እነዚህን ሰባቱን ነገሮች በማድረግ በህይወታችን መጽሐፍ ቅዱሶቻችንን ለማንበብ በጣም በጣም በጣም እንደሚረዱን ተስፋ አደርጋለሁ። እናንተ ደግሞ ከኤክስፒሪየንሳችሁ መጽሐፍ ቅዱሶቻችሁን እንዴት አንብባችሁ እንደጨረሳችሁ እንዴት እንደነበረ የስጋ ሰውነት እስኪለምድ ድረስ የነበራችሁ ፍትጊያ እንዴት እንደነበር ብትነግሩን ሌሎች ሊማሩበት እኔም ልጠቀምበት ስለምችል ብትነግሩን በጣም ደስ ይለኝ። መልእክቱን ለሌሎች በማድረስ አገልግሎቱን እንድታሰፉ በጌታ ፍቅር እጠይቃለሁ። የጌታ ጸጋና ሰላም ይብዛላችሁ።